እንደ ሀገር ያለ የኃይል ፍላጎትን በማሳካት ረገድ በርካታ ስራዎች እየተሰሩ ነው የሚገኙት። ዛሬ እንግዲህ በተለይ በአዲስ አበባ ከተማ ላይ ያለውን የኃይል ፍላጎትን ከማሟላት አንጻር ምን ተሰራ የሚለውን ልንቃኝ ተገኝተናል። ከኔ ጋር ሆነው እንዴት ነህ? ላላለ ጊሳካሳ እባላለሁ። የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ቢሮ ምክትል ስራ አስፈጻሚ ነኝ፣ በኢትዮጵያ ኤሌክትሪክ አገልግሎት ማለት ነው። የኃይል ፍላጎታችን ከጊዜ ወደ ጊዜ በጣም እያደገ መጥቷል እና እንደ ከተማም ደግሞ ያለው ፍላጎት በጣም ትልቅ ነው። ይህንን ከማሳካት አንጻር እስሆኑ የሰሩ ስራዎች ምንድን ናቸው? ጀምሮ እንግዲህ በ2018 በጀት ዓመት በመጀመሪያ ሩብ ዓመት ማለት ነው ሰፋፊ ስራዎች እየተሰሩ ነበሩ። የኤሌክትሪክ አቅርቦቱን አስተማማኝ ለማድረግ ማለት ነው። አዲስ አበባ ላይ እንግዲህ አሁን የምንገኝበት ቦታ አራብሳ ሰብስቴሽን ነው የሚባለው ይሄ ሰብስቴሽን አዲስ አበባ ውስጥ ያሉ መጋቢ መስመሮች እና ሰብስቴሽኖች ማገዝ የሚችል ሰብስቴሽን ነው። እንግዲህ በሁሉም ሪጅኖች ላይ ተመሳሳይ ስራዎች ተሰርተዋል። ነገር ግን ይሄ ሰብስቴሽን ደግሞ አዲስ በመሆኑ መጠን በብዛት ወደ 13 የሚሆኑ መጋቢ መስመሮች በቅርብ ጊዜ አንድ አመት ባልሞላ ጊዜ ብቻ ከዚ ወጥቷል ማለት ነው እስካሁን ነገር ግን አሁንም ተጨማሪ ብዙ መጋቢ መስመሮች ማውጣት እንችላለን። እነዚህ እንግዲህ ጋንትሪ ይባላሉ። የኢፒ እና የኢዩ ቦርደር ማለት እንችላለን። ይህም ቦታ ሁለቱም አገልግሎት የሚገናኙበት ቦታ ነው። ይሄ ቦታ እንግዲህ ከዚህ ጀምሮ እስከ ማዶ የተዘረጋው እኛም አንድርግራውንድ ወትን እዛ አካባቢ ኦቨርሄድ ወትን ነው ዲስትሪቡት የምናደርገው። አሁን ምንድን ነው ትልቁ ነገር፣ በቅርብ ጊዜ እየተሰሩ ያሉ መጋቢ መስመሮች በጣም ስታንዳርዱን በጠበቀ ስራ ነው እየተሰሩ ያሉት። ኮንዳክተራቸው የመሸከም አቅሙ አለም እየተጠቀመ ያለው ኔትወርክ ነው ማለት ነው። ይሄ ኔትወርክ ስለዚህ ከዚህ ወጣው የት እንደሄደ ማየት ፈልጋለሁ ነው ለመናገር ይሄ እንዳለ። አሁን ኃይል ሄዶ ወደ የቤቱ ገብተዋል። ቶታል ኤነርጂ ተደርጎ ለደንበኞች ገብተዋል። ይሄ መስመር አሁን የሚሄደው ለምሳሌ ቦሌ በሻሌ ነው የሚሄደው። ቦሌ በሻሌ 460 ኮንዶሚኒየም ነው የሚሄደው ይሄ መስመር። ወደ 6000 ቆጣሪዎች ለደንበኞች ገብተዋል። ወደ 42 ኮምፓክት ትራንስፈርሞች ተቀምጠዋል ለደንበኞቹ ስለዚህ ይሄ ዲዲኬትድ መስመር የኮንዶሚኒየም ብቻ ነው የሚሆነው ማለት ነው። በአጠቃላይ እንግዲህ ሁሉም አቅጣጫ ላይ የአዲስ አበባ አራቱም ሬጅኖች ላይ የስኮፕ ላያይ እንጂ ተመሳሳይ ስራዎች ባለፉት ወራቶች ውስጥ ተሰርተዋል ማለት ሁሉም ቦታ ላይ እነዚህ መስመሮች ምን ምን ያቀላሉ። መሀል ከተማ ላይ ያሉ ሪሊቭ ያገኛሉ። በጣም የመጨናነቁ ነገሮች እንቀንሳለን። ሁለተኛ ከመሀል ከተማ ወጥተው ወደ ጫፍ የሚመጡ መስመሮች ብዙ ኪሎ ሜትር ነው የሚሄዱት። አንድ መስመር ደግሞ በጣም ብዙ ኪሎ ሜትር ከሄደ ለፎልት ወይም ደግሞ ለችግር ለመጋለጥ ነገሮቹ በጣም ሰፊ ነው። ስለዚህ መስመሮች ያሉበት ቦታ ላይ ይቀራሉ ከዚህ ያለውም እዚህ ቅርበት ላይ ያሉ ደንበኞች እንዲያገኙ ይደረጋሉ ማለት ነው። የተሰሩትንም በዛው ብናያቸው ጥሩ ነው ብዬ አስባለሁ። ከዛ የመጣው መስመር አሁን እንግዲህ እዚህ ጋር በእርግጥ የተወሰኑ የመስመሩ ቶታል ተጠናቀዋል። አንዳንድ ስራዎቹን የማገናኘት ስራ ነው እየሰሩ ያሉት እንጂ ተጠናቀው ጃ የተደረገ መስመር ነው ይሄ። የመቶ ቀን እቅድ ብለን የያዝነው እቅዶች ነበሩ። በልዩ ሁኔታ አዲስ አበባ ውስጥ ያሉት 176 መጋቢ መስመሮቹን ኢንስፔክሽን ስራ የመስራት በአጠቃላይ ወደ 27ሺ የሚጠጉ ግኝቶች ናቸው ተገኙት እዚህ መስመር ላይ ፣ ስለዚህ እዚያ ላይ ኦልሞስት ወደ 17ሺ የሚጠጉ እስካሁን ሶልቭ ተደርገዋል። በዚህ ዓመት ግን በአጠቃላይ እነዚህ በኢንስፔክሽን መልክ የተገኙት ሁሉም መቶ ፐርሰንት ተሰርቶ በቂ የኤሌክትሪክ አቅርቦት እንድኖር እናደርጋለን ማለት ነው። የኃይል አቅርቦቱ አስተማማኝ ለማድረግ ስታንዳርድ የጠበቀ ኔትወርክ መኖር አለበት። መጀመሪያ ላይ ከኔትወርኩን ደግሞ ማኔጅ ማድረግ የምችል ቲም መኖር አለበት። ቲሞቻችን ቀደም ብሎ አዲስ አበባ ላይ እንግዲህ አራት ቲም ብቻ ነበር ሀያ አራት ሰዓት የሚሰራው እነዚህ አራቱ ቲሞች አሁን ሙሉ ሎጂስቲክ ተሟልቶላቸው ወደ አስራ አምስት አሳድገናል ማለት ዞናል ኦፕሬሽኑ ሶስተኛ ለዚህ ኔትወርኩን ደግሞ ለመቆጣጠር ቴክኖሎጂ መጠቀም መቻል አለብን። ለዛ እንግዲህ እስካዳ በዚህ በቅርብ ጊዜ ላይ በአንድ ሁለት ወር ሶስት ወር በኋላ ወደ ሲስተም የሚገባ እስካዳ አለ። ሴንትራሊ ሪሞትሊም ኮንትሮሉ ማድረግ የምንችልበት አንድ መስመር ወጥቶ ሪሞትሊም እየተገናኘ እየከፈት እየተካባቢ ነው የምንለው ችግሩ ያለበት ቦታ ላይ ብቻ ዲስኮኔክት ተደርጎ ሌሎቹ ችግር የሌለበት ቦታ ቢያግባ መብራት እንዲያገኙ ማድረግ እንችላለን ማለት ነው። በጣም በጣም አድርጌ አመሰግናለሁ።